አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችው የይት ቤተሰቦች እንዲሁም ሰላም ሰላማችሁ ብዛ ብያላችሁበት፣ ዛሬ ይዤ የመጣሁት የበርካታ ህልሞች ፍች ነው። የተወሰነ ጥያቄ ብቻ ነው ይዤ የመጣሁት ምክንያቱም ሪከርዱ ወይም ደግሞ ቪዲዮ እንዳይረዝም ስለፈለኩኝ ነው። ማለትም እናንተም እንዳትሰለችሁ ማለት ነው። ሻላ በተለመደው መደብ መጣለሁ ወይም ደግሞ በኮሜንት ቀል በምገባው መሰረት ሁሉ ጊዜም ማለት ነው እስከ አንድ ሰዓት ያለውን ኮሜንት መልሳለው እያልኩ ቃል ገባለሁ። እውነታ ንድ ጊዜ በቃሌ መሰረት እንዳልገኝ የሚያደርገኝ ነገር ይፈጠራል እና በጣም ይቅርታ ጠይቃችኋለሁ፣ በዚህ ማለት ነው እንደምትረዱ ተስፋ አድርጋለውኝ። የዛሬውን ፕሮግራም እንጀምራለን። አብራችሁ ይቆዩ። እንደምን እንደምንጊዜው ላይክ ማድረጋችሁን አትርሱ። ለዛሬው ቪዲዮ የመጀመሪያ ጥያቄ የሚሆነው ምንድን ነው፣ ተወልጄ ያደኩበት መንደር ወይም ያደኩበት ቤት ቦታ ላይ ትልቅ የገበያ ማዕከል ወይም ደግሞ ሞል ተሰርቶበት ያለውኝ። እናም ላይ ፎቆቹ ላይ የተለያዩ የገበያ አይነቶች አሉ። ነገር ግን መብራቶቹ ይበራሉ። ነገር ግን መግቢያው ላይ ትንሽ መብራቱ ደብዘዝ ያለ ነበረ። እናም ደግሞ ከግቢ ውጭ አውድማው ላይ አንድ ረጅም ፎቅ ተሰርቶበት በአንድ በኩል ግድግዳ ላይ ሙሉውን ያ በፎቁ ልክ የሻሻ በሻሻ የሚታይ ምስል አለ። በምስሉ ውስጥ የሚታየው የኤርፖርት እና የንግድ አይነት ነው እና እሱን ይታያል። እና ከቤት በታች ደግሞ ተማሪዎች እያለፉ ያንን ሻሻ ላይ የሚታየው ምስል እያዩ ያልፋሉ። የሚል ጥያቄ ነው። ሊሆን የሚችለው ጠቅላላ የህልሙ ትርጉም ማለት ነው። በህልሙ ውስጥ የታየው ሞል ወይም ደግሞ በህልሙ ውስጥ የታየው ትልቅ ሞል ማለት በህይወት ውስጥ የብዛትና የልዩ ልዩ ምርጫዎች እናም የብዙ እድሎች ተደርጎ ይቆጠራል። ይህም ደግሞ በህይወት ውስጥ አዳዲስ መንገዶች፣ ሀሳቦች ወይም የንግድ ስራዎች እየተከፈቱ እንደሆነ ያመለክታል። የልጅነት ቤት ቦታ ላይ መሆኑ ደግሞ ለህልም አላሚው ከልጅነት መሰረት እናም ከቀድሞ ህይወት ጋር የተያያዘ ትልቅ ለውጥ እየመጣ እንደሆነ ሊያመለክት ይችላል ብዙና የተለያየ የንግድ አይነትን በተመለከተ በህይወት ውስጥ ስላሉ የብዙ እድሎች እና ልዩ ልዩ ምርጫዎች ምንጭ ነው። አዳዲስ የንግድ ስራዎች፣ ፕሮጀክቶች ወይም የህይወት መንገዶች ሊከፈቱለት ይችላሉ ማለት ነው። ለህልማላሚው በጣም ብዙ የሆነና የተሟላ ሞል እንደነበረ ማለም ደግሞ አብዛሃኛው ነገር በህልም አላሚው ህይወት ውስጥ እንዳለ ያመለክታል። ወይም ደግሞ የህልማላሚው ህይወት ወይም ሁኔታ ወደ ሙሉነት እየተቀየረ ነው ማለት ነው። የመግቢያው መብራት ደብዘዝ ያለ ነው ማለት ይሄ ዝርዝር በጣም ጠቃሚ ነው። የሞሉ መግቢያ ላይ ያለው ደብዘዝ ያለ መብራት ወደዚህ አዳዲስ እድሎች ህልማላሚው ሲገባ ትንሽ ያልተረጋጋ ስሜት እንዳለው ወይም ነገሮች ሁሉ ግልጽ እንዳልሆኑለት ያመለክታል። ምናልባትም የትኛውን መንገድ መምረጥ እንዳለበት ወይም እንዴት መቀጠል እንዳለበት እርግጠኛ አይደለም ማለት ነው። ይህም ማለት ሙሉ ዝርዝሩን ወይም አቅጣጫውን እስካሁን አልታወቀውም ወይም አላወቀውም ይሆናል። በአውድማው ላይ ተሰርቶ የነበረው ፎቅ በተመለከተ አውድማ ማለት እህል ከገለባ የሚለይበት ቦታ እንደመሆኑ መጠንጠን ይህም ከባድ ስራን፣ ምርታማነትን፣ የጥረት ውጤትን፣ ጠቃሚውን ከጥቅመ ቢስ ነገር መለየትን ሲያመለክት በአውድማው ላይ ረጅም ፎቅ መገንባት በህልም አላሚው ልጅነት ጥረትና ትጋት የተገነቡ አዳዲስ ትልቅ ምኞቶች፣ አላማዎች ወይም ስኬቶች እንዳሉ ያሳያል። ከላይ እስከ ታች የሚያሳይ ሻሻ ወይም የስክሪን ማሳያ ያለው መሆኑ ደግሞ ብዙ ትርጉም ሊኖረው ይችላል። የሚታይና የፕሮጀክት ስራ ያደረገው ጥረትና ውጤት በትልቅ ደረጃ እየታየ ወይም እውቅና እያገኘ መሆኑን ያሳያል። አዳዲስ መረጃዎች፣ ዓለም አቀፍ ግንኙነቶች፣ የሪፖርት ሁኔታዎች ወይም እድሎች እንደት እንደሚቀርቡለት ለህልማላሚው ሊያመለክት ይችላል ማለት ነው። የንግድ አይነቶችና የሪፖርት ሁኔታን በተመለከተ በህልማላሚው ህይወት ውስጥ ያለውን ተለዋዋጭነትና አዳዲስ ግሎባላዊ እድሎችን ሊያመለክት ይችላል። አየር ማረፊያዎች፣ ሪፖርቶች፣ የጉዞ መሸጋገሪያ የአዲስ ጅማሬዎችና የዓለም አቀፍ ትስስር ማዕከል ናቸው። ይህም ደግሞ በህልማላሚው ህይወት ውስጥ ትልቅ እንቅስቃሴ፣ አዳዲስ ጉዞዎች ወይም ዓለም አቀፍ ተጽዕኖዎች ያሉበት ጊዜ እንደሆነ ያመለክታል። በሻሻው ውስጥ እየተቀያየረ መታየቱ ደግሞ ነገሮች ተለዋዋጭ እንደሆኑ፣ ብዙ ነገሮች እየተፈራረቁ እንደሚመጡና ህልማላሚው በቀላሉ መላመድ እንዳለበት ያመለክታል። ተማሪዎች ፎቁ ላይ ያለውን ሻሻ እያዩ ያልፋሉ የሚለው ቃል ደግሞ ተማሪዎችን ማየት በአጠቃላይ መማርን፣ እውቀትን፣ እድገትና አዳዲስ ሀሳቦችን ሊያመለክቱ ይችላሉ። በቤት እስር እንደምንጊዜውም እያለፉ ማየታቸው ደግሞ የቆየው የህይወት ጎዳና መሰረት እንዳለ ሆኖ አዳዲስ ሰዎች ወይም የህልም አላሚ የህይወት ክፍል አዳዲስ ለውጦችንና እድሎችን እየተመለከቱ ነው ማለት ነው። ሻሻ ውስጥ የሚካሄደውን ነገር እያዩ ያልፋሉ ማለት። ይህ የሚያሳየው የህልም አላሚው የህይወት ጉዞ ለውጥ ለሌሎች ወይም ለወጣቱ ትውልድ ትምህርት ሊሆን ይችላል። እነሱም በህልም አላሚው ልምድ እየተማሩ ሊሆን ይችላል ማለት ነው። አላሁ አለም። የህልም በአጠቃላይ ሲተረጎም በህልም አላሚው ህይወት ውስጥ ትልቅ የህይወት ምዕራፍ ወይም የለውጥ ምዕራፍ እድገትና አዳዲስ እድሎች እንዳሉ የሚያሳይ ይመስላል። አላሁ አለም። ይህም ደግሞ ለህልም አላሚው የልጅነት ልምዶች፣ ከባድ ስራ፣ አውድማው ለአዳዲስና ትላልቅ እቅዶች እና ስኬቶች ረጅም ፎቅና ሙሉ መሰረት እየሆኑ መሆናቸውን ያመለክታል። ምንም እንኳን ብዙ እድሎች ቢኖሩ የሞሉ መግቢያ ላይ ያለው ደብዛዛ ብርሃን ህልማላሚ ወደፊት ሲገፋ ትንሽ እርግጠኛ አለመሆንን ወይም ግልጽነት ማጣት ሊያጋጥመው እንደሚችል ያመለክታል። ሆኖም ግን ህልሙ አዳዲስ ሀሳቦች፣ ግንኙነቶች እና መንገዶች እየተገለጹለት መሆኑን ያሳያል እና እነዚህን ለውጦች ለመቋቋም መላመድ እና መማር አስፈላጊ መሆኑን ይጠቁማል። የሚቀጥለው ጥያቄ ደግሞ በህልሜ ስልኬን እንደ አጉሊ መነፅር ከፍ አድርጌ ሳየው ከእባንና የመዲናውን ቁባ አሳየኝ ይላል። ህልማላሚው ስልኩን እንደ አጉሊ መነፅር መጠቀምና ማየት ማለት በአንድ ነገር ላይ በጥልቀት ማተኮር ወይም ግልጽነት ማገኘት እንደሚፈልጉ ያመለክታል። ምናልባትም በህይወት ውስጥ አንዳንድ ነገሮች በደንብ ለመረዳት ወይም የተደበቁ እውነታዎችን ለማወቅ እየሞከሩ ሊሆን ይችላል። አላሁ አለም። በህልም ስልክ ከመረጃና ከግንኙነት ጋር የተያያዘ ነው። እንደ አጉሊ መነፅር መጠቀም ደግሞ በህይወት ውስጥ ለአንድ አስፈላጊ ጥያቄ ወይም ጉዳይ መልስ ለመፈለግ ጠለቅ ብለው እየመረመሩ እንደሆነ ያመለክታል። ከአባን በህልም ማየት በተመለከተ ደግሞ ከአባ የእስልምና እምነት ማዕከልና የሙስሊሞች የጸሎት አቅጣጫ ነው። እናም በህልም ከአባን ማየት የመንፈሳዊነት ከእምነት ጋር ጥልቅነት እና ከፈጣሪ ጋር ካለው ግንኙነት ጋር የተያያዘ ነው ማለት ነው። በሌላ በኩል ከአባ ለዓለም ዙሪያ ሙስሊሞች አቅጣጫ እንደሚሰጥ ሁሉ በህይወት ውስጥ አዲስ አቅጣጫ ወይም ግልጽ አላማ እየተገኘ ነው ማለት ነው። ምናልባትም መንፈሳዊ ጉዞ ለመጀመር ወይም ከእምነት ጋር የተያያዘ ውሳኔ ለማድረግ እየተዘጋጁ ነው ማለት ነው። በህልም ከአባን ማየት ከሰላምና ከመረጋጋት ጋር የተያያዘ ነው። የህልም አላሚው ህይወት በህልም አላሚው ውስጥ ያለውን የተረጋጋ ስሜት ወይም ፍላጎት ወይም በህይወት ውስጥ ሰላም ማግኘት ምልክት ሊሆን ይችላል። አላሁ አለ። ካባ ሙስሊሞቹ ሁሉ የሚያስተሳስር ማዕከል በመሆኑ ከሌሎች ጋር የመተሳሰር ወይም የአንድነት ስሜት የመፈለግ ፍላጎት ሊፈጠር ይችላል። ይህ ህልም በአጠቃላይ እጅግ በጣም አወንታዊና መንፈሳዊ መልእክት ያስተላልፋል። በህይወት ውስጥ ትልቅ መንፈሳዊ ጉዞ ላይ እንደሆኑ ወይም ስለ እምነትና አላማ ግልጽ የሆነ ግንዛቤ ለማገኘት እየሞከሩ እንደሆነ ያመለክታል። ስልክን እንደ አጉሊ መነጸር መጠቀም ይህንን ግንዛቤ ለማገኘት እየጣሩ መሆኑን ያመለክታል። በቅርብ ጊዜ ውስጥ በህልም አላሚ ህይወት ውስጥ ትልቅ መንፈሳዊ እድገት፣ መፍትሄ ወይም ጠቃሚ ድል ሊመጣ ይችላል። ይሄ ድል ከእምነት ጋር የተያያዘ አዲስ አቅጣጫ የሚያሳይ ወይም ውስጣዊ ሰላምን የሚያመጣ መሆኑን ያመለክታል። አላሁ አለም። ወንድ ነኝ ያለሁት ስደት ነው። በህልሜ የወንድሜን እና የእህቴን ልጅ በግራና በቀኝ ይዤ እጅ ለእጅ ተያይዘን ብዙ ሱቆች እያለፍን ሄድን። በመጨረሻም አንድ ሴት የምትሸጥበት ሱቅ ደረሰ። እናም ልጆቹ ከረሜላ፣ ቸኮሌት ነገር ሊገዙ ቆሙ። ወንዱ እየገዛ ሴቷ ልጅ ደግሞ ሱቁ ውስጥ ገብታ ወድቃለች። ሳነሳት ራሷን ስታለች። አያቶር ኩርሲን ቀራሁላት በአይን የወጋቻት ባለሱቋ ናት። ልጅቷም ተሻላት። ሴቲቷም ይማረሽ ብላ ምራቋን ትፍትፍ አለች ይላል። በመጨረሻም ከባለሱቋ ሴት ጋር ወሲብ አደረግን ይላል። የዚህ የህልም አጠቃላይ ትርጉም ለቤተሰብህ ጥልቅ የሆነ ፍቅር እና ጥበቃ እንዳለ ያመለክታል። በስደት ላይ ብትሆንም እንኳን ከምትወዳቸው ሰዎች ጋር ያለህን ትስስር ትልቅ ቦታ ያመለክታል። የህይወት ፈተናዎች ሲገጥሙ ደግሞ ወደ እምነት በመመለስ እና በመንፈሳዊ መንገድ መፍትሄ እንደምታገኝ ለዚህም ጠንካራ መሆንህን ያመለክታታል። የባለ ሱቋ ሴትና ከእሷ ጋር ያለው ግንኙነት ደግሞ አሉታዊ ተጽዕኖዎችን የመቆጣጠር ወይም በህይወት ውስጥ ያሉትን ውስብስብ ግንኙነቶች የማስተዳደር ፍላጎትህን ያመለክታታል። በአጠቃላይ ህልምክ የጥንካሬህን የቤተሰብን ፍቅር እና የእምነትህን ጥልቀት ማሳያ ይሆናል። የሚገጥሙህን ችግሮች ወይም ተግዳሮቶች መቋቋም እንደምትችል፣ ለእነሱም መንፈሳዊ መፍትሄ ማገኘት እንደምትችል ያመለክታል። አላሁ አለም ቀጣዩ ጥያቄ ያለው ስደት ነው። በህልሜ ትልቅ የእርሻ ማሳ ውስጥ ብዙ ብር አገኛለሁ። በሁለተኛው ቀን ደግሞ አሰሪዎቼ ወደ ሀገር አሳፍረውኝ አየሁ ይላል። ወላሂ ውድ ተከታዮቼ ማለት ነው ስለ ሀገር መመለስ ወደ ሀገር ስለመመለስ በጣም ብዙ ጊዜ ደጋግሜ በጣም ብዙ ጊዜ አንብቤያለሁ ማለት ነው። ግን ያው ከህልሞች ጋር አብረው ተያይዞ ሲመጣ ግዴታ መለየት አልችልም፣ አጠቃላይ ትርጉሙን አነባለሁ። እናም ስለ ሀገር ወደ ሀገር ስለመመለስ ማለት ነው፣ ባጭሩ ባጭሩ ባጭሩ ማለት ነው የተመለሳችሁበት ሁኔታ ይወስነዋል ስሜታችሁን ሳይቀር ማለት ነው፣ በተሟላ ሁኔታ ልክ እንደ እውነታው ዓለም በሻንጣችሁ በደስታ በምናምን እንደዛ በአጃቢ ከተመለሳችሁ ስኬትን ያመለክታል። ከዛ ውጭ ደግሞ በነዳማ ወይም ደግሞ በእጦት በጎደሎ ነገር ከተመለሳችሁ በሆነ ነገር ስኬታማ እንዳልሆናችሁ ያመለክታል፣ ወይም የተወሰነ ክሳራ እንዳለ ወይም ደግሞ የሆነ ነገር አስባችሁ እንዳልተሳካላችሁ ማለት ነው። ከዚህ በተረፈ ደግሞ ስለ ጉዞ የሚያወራ ለሁለት ቪዲዮዎች አሉኝ። ስለ ጉዞ የሚያወራ ማለት መጓጓዝ፣ መጓዝ ምንድን ነው የሚል ማለት ነው። በእርግጥ ጉዞን የሚያመለክቱ ህልሞች የሚል አለ። ነገር ግን ስለ ጉዞ የሚያወራ ሁለት ቪዲዮ አለኝ። ይህም ደግሞ የመጓጓዣ አይነቶች እና ስደት የሚል ወይም ደግሞ ጉዞ የሚል እና እዛ ውስጥ ወደ ሀገር መመለስ የሚልም ትርጉም እዛ ላይ ተካቷል ማለት ነው። እና ከዚህ በተረፈ ወደ ሀገር ስለመመለስ ብዙ ጥያቄ እንደማይኖር ተስፋ አደርጋለሁ። እና ወደዚህ ትርጉም እንሄድ። ገንዘብን በተመለከተም ከአንድ በላይ ብዙ ቪዲዮዎች አሉኝ ቢያንስ በሁለቱም ቻናሌ ማለት ነው። ቁጥሩ ያልታወቀ በጣም ብዙ ገንዘብ ከመሬት መልቀም ከሳራ ነው እውነት ነው ምላችሁ፣ በጣም ብዙ ጊዜ የተጀረበ ነው እና ከሳራ ነው። አንቺም ደግሞ ብዙ ብር ብለሻል። በእርግጥ ግን ቁጥሩን ተወቂ ተወቂ እማቀው ነገር የለኝም። ኦልሬዲ ከሁለቱ አንዱ ነው የሚሆንልሽ ማለት ነው። አንደኛ ቁጥሩ ያልታወቀ ከሆነ በሆነ ነገር ትከስሪያለሽ። ነገር ግን እዚህ ጋር የእርሻ ማሳ ውስጥ መሆንች ደግሞ ትርጉሙን ሊቀይረው ይችላል። ምክንያቱም የእርሻ ማሳ ማለት ትርፍ ነው እና ብልጽግና ነው እድገት ነው። ምክንያቱም እርሻ በራሱ ያኒ ትርፋማ ነገር ነው ማለት፣ ለምለም ነገር ነው የሚሰጠን፣ ወይም ደግሞ ምርት የምናደርግ የምናገኝበት ትርፍ የምናገኝበት ቦታ ስለሆነ ማለት ነው። ስለዚህ ክሳራው ካልሆነ አዎንታዊ ጎኑን አብረን እንሂድ። ይህ ማለት በቅርብ ጊዜ ውስጥ በገንዘብ ነክ ጉዳዮች ላይ ወይም በስራሽ ላይ ትልቅ መሻሻል ወይም መልካም እድልን ታገኛለሽ። አላ ይሄ የገንዘብ ብልጽግና ምናልባት በስደት ህይወት ውስጥ ትልቅ ለውጥ በማምጣት ወደ መረጋጋት እና እርካታ ወደሚገኝበት ምዕራፍ ሊያሸጋግርሽ ይችላል። ወደ ሀገር የመመለሱ የህልም ትርጉም ደግሞ የግድ በአካል መመለስ ባይሆን የህይወት ምኞቶች የሚፈጸሙበትና ሰላም የሚገኙበት ሁኔታ እየተፈጠረ ነው ማለት ነው። በአጠቃላይ ህልሙ ተስፋ ሰጭና አወንታዊ ህልም ሊሆን ይችላል። ያለፉ ልፋቶችሽ ፍሬ እንደሚያፈሩ እና በቅርቡ በህይወቱሽ ውስጥ መልካም ለውጦች እንደሚመጡ ያመለክታል ማለት ነው። አላሁ አለም። የመጨረሻ ጥያቄ ደግሞ በህልሜ ከጓደኛዬ ጋር በፎቅ ላይ እየተራመድን በድንገት ያዝለኛል ፊቴ ወደ ሰዎቹ ነው። ደረጃውን ወደ ታች ከወረደ በኋላ ያወርደኛል። ለምን አዘልከኝ ስለው እራቁቴን ስለሆንኩ እንድትሸፍኝኝ ነው ይለኛል። ቀጥ ብዬ ሳየው ከታች ምንም አልለበሰም። እንዲ ዘወር ዘወር ብዬ ሳይ ፎጣዎች አገኘውና እንካልበስ አሸርጥ ብዬ ሰጠሁት። ፎጣው አጠረው። ከዛም አንድ ትልቅ ሻርፕ አገኘሁና እንካልበስ የእናቴ ነው ብዬ ሰጠሁት ሻርቡ ወፍራም ነበረ። እሱም ሰፊ ሱሪ ለበሰና ሻርቡን እንደ ቀበቶ ታጠቀው ይላል። ቪዲዮ ስለረዘመብኝ አጠቃላይ ትርጉሙን ነው እንጂ ማብራሪያውን አልሰጥም። ስለዚህ ምንድን ነው፣ በአንችና በጓደኛሽ መካከል ጥልቅ ትስስር እንዳለ ያሳያል። ጓደኛሽ በአሁኑ ጊዜ በህይወት ውስጥ የተጋላጭ ስሜት ሊሰማ ወይም ደግሞ በሌሎች ፊት ሊደብቀው የሚፈልግ ነገር ሊኖረው ይችላል። አንቺ ደግሞ የእሱን ድክመቶች ለመረዳት ጠንካራ ፍላጎት እንዳለሽ ያመለክታል። ሕልሙም የጓደኛሽ ችግር በላይ ላይ ከሚታየው በላይ ጥልቅ ሊሆን እንደሚችል ያመለክታል። አንቺ ለእሱ የምሰጭውን ድጋፍ፣ በተለይም የእናትሽን ሻርብ መስጠት የእሱን ችግር ለመፍታት ጠንካራ መንፈሳዊ ወይም ስሜታዊ ድጋፍ እንደሚያስፈልገው ሊያመለክት ይችላል። በመጨረሻም ሱሪ ለብሶ ሻርቡን እንደ ቀበቶ መታጠቁ የእሱን ተጋላጭነት መሸፈንና የአንቺን ድጋፍ ለእሱ ጥንካሬ እና መተማመን እንደሰጠው ያመለክታል። አላሁ አለም ውድና የተከበራችሁ የዩቱብ ቤተሰቦች የዛሬ ቪዲዮ በዚህ ያበቃል። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ